ሰላም ጤና ስለ ውዴ ቻና ቤተሰብ ተከታታዮች ስለ ፍቅሩ ሙሉዩ 100% እንደተመታ አረጋግጬላችኋለሁ ትናንትና መረጃውን ስመለከተው ነበረ ከዛ በፊት ግን ስለ አመታቱ ከማቅናታችን በፊት ስለመጀመሪያው ላስታውሳችሁ ጋሸናን ወረነ በማለት ፋኑ ትንኮሳ እንዳደረገ ተመልክተናል። እንደውም ጋሸናን ሁለት ምሽጎችን ሰብረናል፣ አንዱ ምሽግ ብቻ እንደቀረው ከፍተኛ የአገዛዙን ኃይል ኪሳራ አድርሰና ሲሉ ሲፖስት ሁሉ እንደነበር እናስታውሳለን። በዚህ ደግሞ ጋሸናን እንዳልተቆጣጠሩና ከፍተኛ ኪሳራ እንደውም ምርኮኞችን ጨምሮ ዤላችሁ ቀርቤ እንደነበር ታስታውሳላችሁ። አሁን በዛ በጋሸና በገጠማቸው ከፍተኛ ኪሳራና ሽንፈት ምክንያት አለመግባባት እንደተፈጠረም አስታውሻቸዋለሁ። በራሳቸው በፋኖች ታጣቂ እርስ በርሳቸው ማለት ነው። ነገር ግን ጉዳዩ እንደዚህ ነበረ። በጋሸና ላይ በበላይነት የሚያዘው ምሬ ወዳጅን መሆኑ ይታወቃል። ፍቅሩም የተሳተፈበት እንደነበር ይታወቃል። በሽንፈታቸው ምክንያት ግን በፍቅሩ ሙሉዬና በምሬ ወዳጅን መካከል ከፍተኛ ቅራኔ ተፈጥሮ እንደነበር ይታወሳል። ነገር ግን ጉዳዩ ወደ ለየለት አሁን አቅንቶ ወደ ፍቅሩ ጉዳዩ ያቀና ይመስላል። ከዚህ በፊት እንደ አንድ ቪዲዮ እንዳስታውሳችሁ ፍቅሩ ሙልዬ የኮማንድ ማዕረግነት ያለው ወታደራዊ ልምድ እንደነበረው ይታወሳል። ምሪ ወዳጀነ ግን ከነጋዴ እና ከነጋዴ ውጭ ስለ ጦርነት አንድም ወታደሩ ስልጠና እንዳልወሰደ ይታወቃል። ነገር ግን ፍቅሩ ሙልዬ እንዴት በምሪ ወዳጀነ አዛዥነት ሊታዘዝ ይችላል? ይሄ ሙያ ያለው ልምድ ያለውም እንዲሁም የወታደራዊ ማዕረግ ያለው የሚሩ ቀሪያኖች እንደተነሱ አንድ ቪዲዮ አሰውሻለሁ። ይህ ጉዳይ ግን እያደገ ሂዶ በትናንትናው እለት በምሪ ወዳጀነ ታጣቂዎች ላይ እርምጃ ተሰንዝሮበት በቁስለኛነት ገቢ ተደርጓል። በዚህ ከተወሰደበት እርምጃ ውስጥ ሁለት የፍቅር ሙልዬ አጃቢዎች ወይም ጠባቂዎች ተሸኝተዋል ማለት ነው። እስከ ሰባት የሚደርሱ ደግሞ ሌሎች ቁስለኛ አስተናግዷል። ከሰባት ቁስለኞች አንዱ ፍቅር ሙልዬ ጨምሮ ማለት ነው። ስለዚህ ይሄ የሚያመላክተው ምሬ ወዳጀንና ፍቅር ሙልዬ ወደዚህ ውስጥ እንዲገቡ ያደረጋቸው ሁለት ነገር አለ። አንደኛ ፍቅር ሙልዬ የምሬ ወዳጅነት ከዋት ጋር መስራትን አይቀበልም። ሲቀጥል ደግሞ ፍቅሩ ሙሉዩ በምሪ ወዳጅነ ወታደራዊ ማዕረግ ወይም ስልጠና የሌለው ሰው በሱ መታዘዝ አይፈልግም። በነዚህና በነዚህ ምክንያቶች፣ ሌላኛው ደግሞ ተጨማሪ ጋሸና ላይ በነበረው ሽንፈት በሁለቶች መካከል የነበረው ቅራኔ ያም ጭምር ተደማምሮ በትናንትና እለት እርምጃ እንዲወሰድበት ተወስኖ በዚህ መልኩ በቁስለኛነት መልኩ ገቢ ተደርጓል ማለት ነው። ቁስለኛ ሲሆን ፍቅሩ ሙሉዬ ለሁለተኛ ጊዜ ነው። የሀገር መከላከያ ሰራዊትም በነበረበት ጊዜም በቁስለኛነቱ ከሀገር መከላከያ ሰራዊት ወጡ እንደነበረ ይታወሳል። ከወጣ በኋላ ከዚህ ከቁስለኛነቱ አገግሞ አሁን ደግሞ ወደ ፋኖ ትግል ከተቀላቀለ በኋላ ደግሞ ሁለተኛ ቁስለኛ መሆኑ ይታወሳል ማለት ነው። ስለዚህ የመዳን ያለ መዳን ጉዳይ በአብረን የምንመለከተው ይሆናል ማለት ነው። እጅግ የሚገርመው ለዛ ነው። ፋኖ አሁን ያለበት ሁኔታ አሁን ያለበት ሁኔታ የማዛልቅ የማጨርስ አካሄድ ነው የሚከተሉት። የመንግስት ሰላም ጥሪ መንገድ ቢከተሉ ትክክለኛ አማራጭ ያለው አዋጭ መንገድ ነው ማለት የምንችለው ለዛ ነው። ስለዚህ ምሪ ወዳጅ ነው። ባጭሩ በጋድ ከህወሓት ጋር እየሰራ መሆን በግልጽ የሚያሳይ ጉዳይ ነው። የአማራ የሉና ጉዳይ እያለ ትናንትና አማራ ሲጨፈጭፍና ሲያሳድድ የነበረው ህወሓት እሱ ጋር እየሰራ ያለ ህወሓትን በአጽኖት የምናወግዝበት አንድ ግለሰብሳችሁ ከወልቃይት አልፎ ሰሜን ፓርክ ሰሜን ጎንደር የሚገኘውን በትግራይ ክልል አካቶ መጽሐፍ ላይ አትሞት እንደነበር ስንቶቻችሁ ታውቃላችሁ? ይህ ወራሪና ተገንጣይ ቡድን በግልጽ እያወገዝ ነው። የኢትዮጵያ ህዝብና መላው አማራ የሚያወግዘው ድርጅት የህወሓትን ድርጅት ከዛ ጋር የሚሰራ ቡድን ነው። እንግዲህ ምሬ ወዳጅ ነ ማለት በዚህ ብቻ አልበቃ ብሎ በራሱ በወገን የሚሉት በፍቅሩም ሙሉዩ ላይ በትናንት ነው ላይ እንግዲህ እርምጃ በግልጽ የወሰደበት ሁኔታ ነው። ስለዚህ ውዲት ቻና ቢስብ ተከታታዮች ለዚህ ሁሉ ውጣና ውረት ትክክለኛና የሚያዋጣው ሰላም ብቻ ብቻ ነው። በዚህ ብቻ አላበቃም። አንድ ነገር በዚህ በመሃል ላስታውሳችሁ በዛሬው እለት ማለት ወተት አባይ ቀጠና ጉራ ጎጥ ቀበሌ፣ ጅማ ወንዝ እና ሰሜን መጫ ላይ ማለት ነው ከፍተኛ ኪሳራ ፋኑ አስተናግዷል። ወደ አራት የሚደርሱ ምርኮኛ፣ ሶስት የሚሆኑ ቁስለኛ፣ አንድ ነው ሁለት አካባቢ በግልጽ መረጃ እንትናላል ተሸኝቷን የሚባል መረጃ ወጣ። ስለዚህ በዚህ ወቅት ከፍተኛ ኪሳራ አስተናግዷል። እንዲሁም ደንበጫ ወረዳ ላይ ዋድ አዲስ ተብሎ በሚታወቅ ላይ የድሮን እርምጃ ተወስዷ ማለት ነው። ደንበጫ ለም እስካሁን ድረስ አላርፊ ያለው የፋኖ ታጣቂ በድሮን እርምጃ ተወስዶ ተገቢና ትክክለኛ ነው። የመንግስት የሰላም ጥሪ አልቀበለም አሻፈረኝ ያለው ይህ ዘራፊና ጨፍጫፊ ቡድን ግድ ያስፈልገዋል። በግልጽ እየዘረፋችሁ ነው፣ ይቁም። የሀገሩን የክልሉ መሰረተ ልማት አታውድሙ። በግልጽ እየዘረፋች ስለሆነ ይህ ደግሞ ሕግ ማስከበር ዘመቻ መንግስት አጠናክሮ እየወሰደ ይገኛል። እዚህ ጋር እንግዲህ ወደ ዋናው ቁም ነገራችን ስንመለስ ለፍቅሩ ሙሉዩ ነው ፍቅሩ ሙሉዩ እንግዲህ በተለይ ያሳምነው ጽጌ ምክትል እያሉ የሚጠሩት የላስተው እያሉ የሚጠሩት በግልጽ ሕወሓትን አይቃወማን። ነገር ግን ከምሪ ወዳጅ ጋር ሆኖ በምሪ ወዳጅ ስር ነው የሚታዘዘው። አንደኛ ከምሪ ወዳጅ ስር መውጣት ይፈልጋል። መውጣት ይፈልግበት አንደኛ ምሪ ወዳጅ ከሕወሓት ጋር እየሰራ በመገኘቱ ምክንያት ነው። ይህን ደግሞ ሰው አይቀበልም። ሲቀጥል ደግሞ ምሪ ወዳጅ የወታደሩ ሙያ የለውም። ፍቅሩ ሙሉዩ ከኮማንድነት እስከ አጃቢነት በመንግስትም ሲሰራ ነበረ። በአጃቢነትም ሲሰራ ነበር። በወታተራ ወታደርን በኮማንድ ማድረግን እዙ የወጣ እንዲሁም ደግሞ በቁስለኝነት ተስተናግዶ የወጣ ነው። አሁን ደግሞ ሁለተኛ ቁስለኛ ያስተናገደበት ነው። ስለዚህ የስር ጠባቂዎቹ ሁለቶችን በትናንትናው እለት አጧን። በእርግጠኝነት አሁን ትናንትና ሁለት የሰጥ ጠባቂዎችን እሱን ለማትረፍ ሲሉ የመጨረሻ ጽዋን ቀምሰዋን ማለት ነው። እሱን በቁስለኝነቱ ገሸሽ ብሏል። አሁን ሕክምና ላይ እየተረዳ እንደሚገኝ ይታወቃል። እንግዲህ ይዳን አይዳን፣ ግን አሳሳቢ ጉዳይ ነው። ውድ ቻናል ቤተሰብ ተከታታዮች ወደ ሰላማችን እንመለስ። ትናንትና የተመለከትነው መቀሌ ላይ መቀሌ ላይ ይሄን ድርጊት ነው። ለማንኛውም የፌስቡክ ፔጅን ወደ ፔጅ ቀይሬዋለሁ። የፌስቡክ ድረገጹን ወደ ፔጅ ስለቀየሩትኝ እንደገና ሊንኩ ላይ ማግኘት ትችላላችሁ። አዲስ መረጃዎች ደግሞ በዩቲዩብ ላይ ማቀመጥ የማይችሉትን ቀጥታ ዛጋ ጋር ማስቀምጥላችሁ ይሆናል። በዛም ቤተሰብ በዝቶ ብትሆኑ መልካም ነው እላለሁ። ስለዚህ ህዋት ባጭሩ እየፈረሰ ነው። ምንም ውጣ ውረድ አያስፈልገውም። እየፈረሰ የሚገኝ ድርጅት ነው። ትናንትና ከአዲስ ወረደ ከህወሓት ጋር የሚሰራ ቡድን ከቢሮ ገብቶ እንደነበር ይታወሳል ማለት ነው። በትናንትናው ዕለት የደሞዝ ጭማሪ ምክንያት በማድረግ ቀጥታ ያገዛዙን የህወሓትን እስር ለመበጠስ እንግዲህ ከፍተኛ እንቅስቃሴ እየተደረገ ይገኛል። በዚህም በትናንትናው ዕለት መቀሌን አጥለቅልቀው ውለዋል ማለት ነው። እንኳን ደስ አላችሁ። በጣም ደስ የሚል ነው። ይህ ዘራፊና ጨቋይ ቡድን ከሻቢያ ጋር እየሰራ ሰላሳ ዓመት በላይ እንግዲህ ርዝራዡ እስካሁን ድረስ አለቅሎ የትግራይን ወጣትና ወጣት በማፈን በስመ ትግራይ እየነገደ የሚገኘው ለአንዴና ለመጨረሻ ጊዜ እየፈረሰ ይገኛል። ሰላም ለሀገራችን ያድርግ። ይህም ተመሳሳይ የሆኑ የፋኖ ታጣቂ መፍረሱና መፍረሱ እንደውም መጥፋቱ የማይቀር ጉዳይ ነው። ምክንያቱም ከአካሄዱ የምንረዳው በርካታ ነገር አለ። ትምህርት ቤት ጨፈጨፈ፣ ትምህርት ቤቶች እንደማሩ አደረገ፣ መሰረተ ልማትን አወደመ፣ ዘረፈ። ቀረጥ ምክንያት በማድረግ እየዘረፈ የሚገኝ ጉዳይ ቡድን ከዚህ ከዋት ጋር የማይለይ ጉዳይ ነው። ይሄ ከዋት የማይለይ ድርጊት እየፈጸመ ያለ ግን በስመ አማራ የማለ እየዘረፈ የሚገኝ ይህ አሸባሪ ከዋት ጋር ሸምቆ የሚሰራ እስከ መጨረሻው እንግዲህ የመጥፋቱ ጉዳይ የማይቀር ነው። ውዲቻነቢሰዎች ነቢ ሰዎች ለሰላማችን ዘብ መቆም የሚያስፈልገው በአንድም በሌላ ምክንያት የክልሉን እየዘረፈ ስለሚገኝ ብቻ ነው። እንዲሁም ለሰላም እጦት ዋነኛ በሽታ ሆኖ ስለተገኘ ነው። ስለዚህ የሚያስፈልገን ትልቁ መድኃኒቱ ሰላም ብቻ ነው። ለዚህ ደግሞ አሁን አከርካሪው በተለያየ አቅጣጫ እየተሰበረ እየተበጠሰ ይገኛል። በሌላ ቪዲዮ እስክንመለስ ውድ ቻናቢሶች መልካም ቆይታ እንዲሆንላችሁ ከውድ ተመኘው።